ስጠራው አንተ በአይነት አይዋን ላይ ደሜ ፈሰሰና በቅዱስ ጊዮርጊስ አለቃችሁ ተገዳችሁ ማርያምን ተክለ ሃይማኖትን ጊዮርጊስን አባ ሳሙኤልን ይዛችሁ ከችበሉ ምናምን አላቸው ማለት ነው። የኤልያስ አጽምና የሰው አጽም ይላል። ይህንን አንድ ላይ ቀምመ ከታቦቱ ስር አስቀምጥ ነው የሚለው። አውቶማቲካሊ ድግምቱን ከደገመው በኋላ ማርያም ነኝ ብላ ነበር የምትመጣው። በብዛት ስዕሏን በጣም በስርዓት እንደዚህ አሰርጅ አስቀምጨዋለሁ፣ እና ለምን ምድር ላይ አስቀምጥከው ስዕል ናለች፣ እና ተቆጣች። በጎጃም አካባቢ ማርያም ተብላለ ምትጠራ፣ ትግራይ ደግሞ ልዕልተ እንቁላለ ወርቅ ትባላለን። እንግዲህ አስኮ ገብርኤል እያገለገሉ በነበረበት ሰዓት በጣም አደገኛ የሆነ የመናፍስት አሰራር፣ በሩ ላይ ገና ሲገባ የቅዱስ ጊዮርጊስ ስዕል በትልቁ አሉ ከተመለሰ ይመለሰ ካልተመ መለሰ ካልተመለሰ ገለዋለሁ ብዬ ሽጉጤን ይዤ ሄድኩኝ። ወለጋ ከግቢ ወደ ቤት ገባ። ልክ ቤት ገብቶ ቁጭ ሲል ሄጄ ሽጉጤን አወጣውና በሰደፍ በቃ ፍልት ልት ልት ሳደረገው ተኩስ ምናምን ተፈጠረ። ባሩድ በአፍንጫዬ ሁሉ ይሰማኝ ነበር። እንደዚህ ሲተኩሱብኝ ሽንት ቤት ለሶስት ቀን ሽንት ቤት እጌጠን ተፈጠፈብኝ። አስገገርቶኛል። ገድላቶችን ተመልከት፣ ድርሳናቶችን ተመልከት። ጥንቆላ ጥንቆላላቸው በነገራችን ላይ አርጤምስ ማርያም ነች። እነዚህም ሁሉ ላቃትላቸው ነው አለው ያን ላቃትላቸው ነው እነዚህ ጣወታት ናቸው ትንክቴ በመስቀሉ ላይ የተከናወነው ኢየሱስ ክርስቶስ የኔን በደል ይዞ በደል የሆነበት የኔን ኃጢአት ተሸክሞ ኃጢአት የሆነበት አንገቱን ደፍቶ እኔ ቀና ብዬ እንድራመድ ያደረግ እንደሚታወቀው በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ውስጥ ነው ያደግኩትኝ። በእኛ ቤተሰብ ውስጥ ሶስት ወንድ ልጆች አሉ። ሶስት ወንድ ልጆችም የቄስ ልጆች ስለሆንን የግድ ያንን የቅስናውን ትምህርት መማር ስላለብን፣ በቃ የቅስና ትምህርት፣ የቄስ ትምህርት፣ የአብነት ትምህርት የሚባለው በአካባቢያችን ላይ በጣም ትልቅ ስፍራ የሚሰጠው የጽድቅ መንገድም በዛ ይገኛል ተብሎ ስለሚታሰብ እና ስለሚታመን እንግዲህ ሶስቱም ወንድማማቾች የኔ ታላቅ ወንድም እንግዲህ ቄስ ነው። የቅስና ትምህርቱን ጨርሶ በአጠቃላይ የመርጌትነቱንም የምርግትናውንም ሙያ ተምሮ ግን አሁን በቅስና ነው የሚያገለግለው። የእኔ ታናሽ ወንድምም እንዲሁ የቅስና ትምህርቱን ዲቁናውን፣ ቅስናውን ምናምን ተምሮ ከዛ በኋላ ግን በመሀሉ ያው ዘመናዊ ትምህርት ስለተማረ ሙሉውን አልጨረሰውም እንጂ ሶስታችንም በዚህ በአብነት ትምህርት ቤት በቄስ ትምህርት ቤት ነው የተማርነው። በዚህ በስዕል መጀመሪያ ታውቀዋለህ ብሎ ያለኝን ያንን ጊዮርጊስን አጊወቲኝ መጀመሪያ ሲመጣ፣ ከዛ በኋላ ማርያምን አጊዋትኝ፣ ከዛ በኋላ ሌሎችም ልክ በስዕል የተቀመጡትን አይነት ነው ማያቸው ማለት ነው፣ ሁሉም ሲመጡ ከዛ በቃ እኔ በቃ ደለገጥኩኝ ማለት ነው። መጨረሻ ላይ እንደሞተ ሰው እስከመሆን ድረስ ከዛ አረጋግቶኝ ከነዛ ነገሮች ደግሞ እንትን ብሎኝ ከዛ ቃል ኪዳን ምናምን አደረግኩኝ። ከነሱ ጋር ለመኖር ቃል ኪዳን አደረግኩኝ። ቃል ኪዳን አድርጌ ከዛ በኋላ ይሄንን ውርሻ አዋርሶኝ በዚህ በመናፍስቱ ዓለም ውስጥ እጅግ በጣም እጅግ በጣም ዘልቄ ገብቼ እሰራ ነበር እና ይሄንን ስሰራ አባቶች ይደግፉኝ ነበር። ጳጳሳቱ ይደግፉኝ ነበረ። ቆሞሳቱ ይደግፉኝ ነበር። አስተዳዳሪ የሚባል ይህን እኔ አዲስ አበባ ሀብዬ ስገባ በዚህ ቤት ጥበብ በሚባለው ይሄ በጥንቆላው በዛ ቤተ ክርስቲያን ያው ጥንቆላ አይባልም፣ ነውር ነው፣ ጥበብ ነው የሚባለው። ጥበበ ሰለሞን ወይም ደግሞ ጥበበ እግዚአብሔር ተብሎ ነው የሚታወቀው፣ ብዙ መጽሐፍቶችም ስለሚሉ። ከዛ በኋላ ይሄንን ድግምት ይዤ መድገም ስጀምር ከዛ በቃ ይመጣኛል፣ ብዙ ጊዜ ይመጣኛል፣ ራሴን እስከ እንትን እላለሁ ማለት ነው። ከዛ ይመጣና ይሄን ይህን አላዘጋጀም ይለኛል። እንደ ይሄ ዳርክ ናይት የሚባል ሽቶ ከየት አገኛለሁ እኔ? ሰውየው ሞተ። በመቶ ሰላሳ ምናምን ዓመቱ ሞተ። ከዛኔ ትምህርት ጨርሼ በቃ መርጌታ ሆኜ ተቀጥሬ እያገለገልኩኝ ይሄንን መስራት አለብኝ እንደ ቅማቴ ብዬ መስራት ጀመርኩኝ። በቃ መንፈሱ መጦ በጣም እንትን ይለኛል፣ ይረብሸኛል። ራሴን በቃ ስታለው በጣም በቃ ሶስት ቀን ምናምን ራሴን ሁሉ ስት ነበር። እንዲያውም አንዳንድ ጊዜ ራቁቴን ሁሉ ብርር ብዬ ሩጬ ሄጄ ባህር ሁሉ የምገባበት ነበር እና በጣም ብዙ ቤተሰቦቼ ይቸገሩ ነበር። ከዛ መጨረሻ ላይ አይ አባጌታው ንጉሴ ሲያዋርሱት እንደዚህ እንደዚህ አይነት ነገር ስላላሟላ ነው ብሎ ከዛ ምን ተቀረጸ መሰለህ? የወይላ ሆንጨት ጽላት ተቀረጸ። በወይላ ሆንጨት ጽላት፣ ወይላ ሆንጨት የሚባል አሁን ብዙ መነኮሳቶች ይሄ ባህታውያን የሚባሉት በሱ ነው የሚሰሩ። ይሄ በጣም ኃይለኛ እንትን አለው የድግምት የሚሰራበት አሰራር አለው። ከዛ የወይላ ሆንጨት መጣና ከዛ በባለሙያ ተቀረጸ በጊዮርጊስ ስም ተቀረጸ። እንግዲህ የእሱን ታቦት ማን እንደወሰደው አይታወቅም። የዛን ሰዓት ብዙ ከሞተ በኋላ ብዙ ንብረቱ ተዘርፏል። እኔ አላገኘሁትም። ብዙ መጽሐፍቶች ናቸው ያ ወደ እኔ የመጡ እንጂ የጽላቱ ምኑ ምንም ያው ልጅም ስለነበር እናልመጣም። ጽላቱ ተቀረጸና ከዛ በጽላቱ እንዲህ እንዲህ እንዲህ እንዲህ እንዲህ አድርገህ ብሎ ያኛው የጡት ልጁ ጥንቆላን ከሱ የተማረው አለቃ አፍሬው የሚባል አለ በሕይወት። እሱ ገቢሩን አሳየኝ። ከዛ በኋላ ድግምቱን መጥራት ስጀምር፣ ከዛ ማርያም ነኝ ብላ ነበር የምትመጣው በብዛት እና ጊዮርጊስ ነኝ ብሎ ነበር ሁለቱ ከኔ አይለዩም ነበር። እና አፍቅሮተ ማርያም እና አፍቅሮተ ጊዮርጊስ የሚባለው በጣም በደሜ ውስጥ ዘልቆ ነበር የገባው። በጣም ነበር መወዳቸው። እና የመናፍስቱ አሰራር በጣም ልዩ ልዩ አይነት ነው። የድግምቱን አሰራር ልዩ ልዩ አይነት ነው። ግን በዋናነት በዋናነት ይህ የመናፍስቱ አሰራር ያንን መስተፋቅርም ሆነ መስተብድም ሆነ መስተጻልም ሆነ የሚሰራው ከአጋንንቱ ጋራ በጣም ስትለማመድና ስትዋረስ የሚሰራው እንግዲህ የጊዮርጊስ ዝክር እዘክራለሁ በጊዮሩ እኔም እንደ ቅማቴ ማርያምንም እንደዚሁ ነው። ከዛ በኋላ ማርያም ስትመጣ ግን በጣም ልዩ ልዩ ስም ትነግረኛለች እና አንድ ጊዜ ስዕሏን በጣም በስርዓት እንደዚህ አሰርቼ አስቀምጨዋለሁ። እና ለምን ምድር ላይ አስቀመጥከው ስዕሌን አለች፣ እና ተቆጣች። ለምን ስዕሌን ምድር ላይ ታስቀምጣለህ? የራሱ ጠረጴዛ የከበረ ነገር ያስፈልገዋል። እና እዚህ ጋር እንዲህ አድርገህ ሽቶ ያርከፈከፍክ ምናምን ምናምን፣ በቃ ብዙ ነገር ነው። እሺ ብዬ ታዝዤ ያን ማድረግ ስጀምር በጣም ልዩ ልዩ ስሞቿን ነገረች ማለት ነው። እንግዲህ በዚህ ጥበብ በሚባለው መንገድ ሲሄድ በጎጃም አካባቢ ማርያሜ ተብላ ነው የምትጠራ። በጎጃም አካባቢ ማርያሜ ተብላ ነው የምትጠራ። በጎንደር ዘነበ ወርቅ ትባላለች። በትግራይ ደግሞ ልዕል ተንቁላለ ወርቅ ትባላለች። በዚህ ደግሞ በሸዋ አካባቢ ደግሞ ስትጠራ ደግሞ ራሄሉ። አሁን ራሄሉ የምትባለዋን የማይጠራ ጳጳስ የለም። የትኛውም ጳጳስ ራሄሉ የምትባል ጥበብ ብሎ የሚጠራት አለችው። ግን ማርያም ነች፣ ማርያም ነች። በዚህ ደግሞ በኦሮሚያ በምዕራቡ አካባቢ ደግሞ አቴቴ ነው የምትባለው። እና ይሄንን ስም ሁሉ ገለጠችልኝ ማለት ነው ማርያም የምትባለዋል ሬል ነው የሚመጡት። በቃ እጊያጊያቸው ነው የሚመጡት። ለምሳሌ አሁን አንተ ገብረ መንፈስ ቅዱስን ብትጠራ ገብረ መንፈስ ቅዱስ ስዕሉን መስሎን የሚመጣልህ። አባ ሳሙኤልን ብትጠራው አባ ሳሙኤል ዘው አልደባ አንበሳ እየጋለበ ይመጣላል። እንዲ እንዲ እንዲህ አይነት ነገሮች አሉ። ይህን ወይ አሁን ምንድን ነው መሰለህ? የመናፍስቱ አሰራር በጣም ልዩ ልዩ ነው። ለምሳሌ አሁን ቅድም የጠቀስኩልህ የጊዮርጊስ ወይም ደግሞ አጀረ ጴጥሮስ የሚባለው ምሳ በቅዱሳን ተብሎ ይታወቃል። እንደገና ደግሞ ፍልሞዝን የሚባል አለ። ጥበብ የሚሏታለች መንግስት ህክሙ የሚባል አለ። ስማቸው ግን ሳጥናኤል ነው። ዝሮ ዝሮ ስሙን ቀያየረው እንጂ ሳጥናኤል ነው። ከዛ በዛ አይነት መንገድ ነው የሚጠራው ማለት ነው እና አሁን መስተፋቅረን ስታነሳ ድግምቱ ስትደግም ገቢር አለው፣ አደራረግ አለ ለምሳሌ አንዲትን ሴት ለማጥመድ ከተፈለገ በሎሜ የሚሰራለህ፣ በቅባ ቅዱስ የሚሰራለህ፣ በሽቶ የሚሰራለህ፣ ወይም ደግሞ ጥላን በመውጋትም ደግሞ የሚሰራለህ። እንዲህ እንዲህ አይነት አሰራሮች ገቢር ይባላሉ፣ አደራረግ ይባላሉ። ድግምቱን ከደገምከው በኋላ በድግምቱ መሰረት እነዛን አደራረጎችን ይሄንን ይሄንን አድርገህ ይላል። ጸጉር ሊያዘዘህ ይችላል። ያንተን ጸጉር ወይም ደግሞ የምናምን የቅንድብህን ጸጉር የምናምን ጸጉር ከዛ በኋላ ደግሞ ጣቢህን ምናምን አድርጎ በሎሚ አድርጎ ድግምቱ ተደግሞ ምናምን ከዛ ወይ ተቀብተው ሰላም ልትላ ትችላለ። በዛ ሊተላልፍ ይችላል የመንፈሱ አሰራር። እንደገና በሷ ወዝ ደግሞ የሚሰራለ በሷ ወዝ፣ በልብሷ፣ በፓንቷ ምናምን፣ በጸጉሯ። ከዛ ደግሞ በጠላም ተደርጎ የሚሰጣለ፣ በማር ተደርጎ የሚሰጣለ፣ በቅባት ተደርጎ የሚሰጣለ። ይሄ መስተአብድ የሚባለውን ነገር ደግሞ ስታይ ደግሞ መስታብድ በጣም አደገኛ የሆነ ድግምት ነው። መስታብድ በጣም አደገኛ የሆነ ድግምት የምትጥላው ሰው አብዶ ልብሱን ጥሎ እንዲሄድ የሚያደርግ ነው። ከመናፍስቱ ጋር ታቆራኘዋለህ። ድግምቱን እየደገም ከማይሰማ ድንጋይ ላይ ቆመህ ትደግመዋለህ። ከዛ በኋላ የምታደርገው ያንን የሰውየውን ወዝ ምናምን ተፈልጎ ወዙ አንድ ላይ ተቀምሞ፣ በስጋ በአሞራ በጥቁር አሞራ ስጋ ተደርጎ ተቀምሞ ከዛ ወይ ለድመት ይሰጠዋል ወይ ለውሻ ይሰጠዋል። ከዛ በኋላ ሰውየው በቃ እንደ ከልብ ነው የሚሆነው። ከዛ ሳ ሰውየውን ለማዳን ከፈለገ ገንዘብ ዳጎስ ያለ ገንዘብ ከሰጥተው የውሻ አር ነው በመለሻው የውሻ አር ሲበላ ነው ሰውየ ወደ ማንነት ይመለስ። በድመት ተሰርቶ ከሆነ የድመት አር ሲበላ ነው የሚመለሰው። እንዲ እንዲህ አይነት ስራዎች መስተአብድም ሰውየው በቃ አብዶ እንዲሄድ የሚያደርግ ነው። በቃ ያብዳል ማለት ነው። ሌላው ደግሞ መስተጻል የሚባል አለ ከቤተሰብ ጋር እንዲጣላ፣ ከሀገር ጋር እንዳይስማማ፣ በቃ ከሰው ሁሉ ጋር በቃ ሰላም እንዳይኖረው የሚያደርግ ይህም እንዲህ አይነት ተመሳሳይ ነገር አለው። ግን ድግምቱን ስታይ በጣም የሚገርምህ ነገር ከዳዊት ሁሉም ይወሰዳል። እግዚኦ የተጸመመን ሴለት ሚል ወሰይጣን ይቁም በየማኑ እንግዲህ ዳዊት ላይ ብዙ ጠላቶቹን የረገመበትን ወስደው እዚህ ጋር በእርግማን ውስጥ አስቀምጠው መስተጻልም፣ መስተአብድም መስተፋቅርም የሚሰሩበት አሉ። ከዛ ጋራ ከመናፍስቱ አለም ጋር ሲያገናኙት በነገራችን ላይ እርግማን ማለት እኮ ድግምት ማለት የሰውየውን ስም እየጠሩ መደጋገም መሟረት ማለት ነው እና ስትሟርትበት ከዛም መናፍስቱን ይሄን አድርግልህ ስትለው ከገባልህ ቃል ኪዳን የተነሳ ያንን ስራ ይሰረዋል ማለት ነው ይህ አልፎ ደግሞ መስተሃምም አለ በሽተኛ እንዲሆን የሚያደርግ መስተሃምምም እንዲሁ ነው የሚሰራው በወዙ ነው የሚሰራው በስሙ ነው የሚሰራው ከዛ ስሙ ይወሰዳል፣ የክርስትና ስሙ። ከዛ በኋላ ደግሞ ወይ ወዙም ይወሰዳል። ከዛ ምንድን ነው አሉ ገቢሮች፣ አደራረጎች አሉ። ከዛ ሰባት ቀን እየቆርክ እንደዚህ በግራ እግርህ እየረገጥክ ከዛ በኋላ ትደግምበታለህ ድግምቱ። ከዛ በኋላ ከተደገመበት በኋላ ሰውየው በሰባተኛ ቀኑ ይታመማል፣ በሽተኛ ይሆናል። አያው። ከዛ ሳ መቅትል የሚባል ደግሞ አለ፣ ሚገድል። በጃርቶ የሚደገም ማለት ነው መቅትሉ። አንድ ወይ ጥላዋጊ ልታደርገው ትችላለህ። ጥላወጊ ማለት ጥላውን ተከትለ መውጋት ነው። ወይም ፎቶውን እየወጋ መድገብ ነው። ከዚህ ያለፈ በጣም የመናፍስቱ ዓለም ድብቅ ሚስጥር ብዙ አይነት ትርጉም አለው። አሁን አንዱ ደብተራ የሚሰራበት ሌላኛው ደብተራ ላይ ይሰራበት ይችላል። አንደኛው መርጌታ የሚሰራበት ሌላኛው ይለያያሉ። ስማቸው ራሱ አለቃ አለ፣ እንትን አለ። ተዋረዳላቸው የመናፍስቱ ራሱ ተዋረዳላቸው ዝምሎ፣ እንዳይመስልህ። በጣም የተለያየ መንፈሳዊ የሚመስል ጾም የሚልህ እኳለ የሚያዘዝልል እንትን ነው የሚመስለው። በቃ ሰው አሁን ምንድን ነው፣ ማሩ እና መርዙ ተቀላቅሏል፣ ገብተዋል። አሁን ትክክለኛ ሃይማኖታዊ ይመስልል። አታቀው? አሁን አንድ ሰው ወደ ጳጳሱ ሄዶ ሲባረቅ፣ ሲዳስስ በቃ ሃይማኖታዊ ነው ብሎ ነው የሚዳሰሰው፣ ግን ሰውየው ባለሀብት ነው። ተዳሰሰ ማለት ግን በመስቀሉ ላይ የተሰራ ነገር አለ። መጽሐፍ በጣም ነው የማነበው። ይሄ ማርያም፣ ነገረ ማርያም፣ ባርቶስ የሚባሉትን መጽሐፍቶች ምናምሳለብ ከዛ ነገረ ማርያም ላይ በቃ ብዙ ነገሮቿ ተዘርዝረዋል እንደዚህ። ይሄ ባርቶስ የሚባለው ላይም ቱላዳን የሚባለው ላይም አንዳንድ መጽሐፍቶች ላይ ተዘርዝረዋል። ግን እኔ በዛን ሰዓት መጽሐፍ ቅዱስ የሚባል ነገር አላለብም። እንዲም ማየት ሁሉ አልወድም። መጽሐፍ ቅዱስ አንደኛ አባቴ መጽሐፍ ቅዱስ እንዳታነቡ ይለናል። ለምንድን ነው ስንለው፣ አይ መናፍቅ ያደርጋል ስለሚለን መናፍቅማ መሆን የለብንም ብለን ስለምናምን መጽሐፍ ቅዱስን አናነብም ነበር። እንግዲህ በዚህ ሁኔታ ምዕራብ ጎጃም ላይ መርጌታ ሁኜ ተቀጥሬ ገብርኤል ቤተክርስቲያን አገለግል ነበረ። ከዛ ወጥቼ በቃ በዚህ በጥበቡ ምክንያት ወደ አዲስ አበባ ገባሁኝ። ከአዲስ አበባ ተነስቼ እንደገና ወደ ምስራቅ ወለጋና ክልል ስድስት ድንበሩ ላይ በለው ጅጋንፎይ ወረዳ የሚባል አለ። የበረሃው አንበሳ የሚባሉ የዛን ክልል የሚመሩት የክልል ስድስትን አንድ አስተዳዳሪ ነበሩ። መላክ ሀይል እኒው ይባላሉ። በቤተ ክህነት በጣም ይታወቃሉ። ስማቸው የበረሃው አንበሳ ነው ይባሉ። በሳቸው አማካኝነት ዳሎ ጠቅላይ ማኖት ተቀጠርኩኝ። ሰላሳ ሁለት ሄክታር መሬት ተሰጥቶኝ ሰሊጥ ሰው እያመረተልኝ ቤት ተሰጥቶኝ ምናም በቃዛ እስከ ዘጠና ስድስት እዛ ነበርኩኝ። በጣም በቃ ገንዘብ ሳገኝ ሌላ መርጌታ ምናምን ተክቼ እኔ ወደ አዲስ አበባ መጣውና አስኮ ገብርኤል ገባው። እንግዲህ አስኮ ገብርኤል እያገለገልኩ በነበረበት ሰዓት በጣም ሀይለኛ ነገር ተፈጠረ ማለት ነው። እኔ አስኮ ገብርኤል አስራ ዘጠና ሰባት ገብቼ ዘጠና ስምንት እስከ ዘጠና ዘጠኝ ወንጌል የሚባል ነገር አላቅም። ግን ይሄንን የዝማሬውን ማሲት ቅድም እንደ ጮኩል አወጣዋለሁ አወርደዋለሁ። በዚህ ነው የምኖረው። ከዛ ይችን ጥበቧንም አብሬ ስለምሰራ ገንዘብ አገኛለሁ። በዚህ መካከል አንድ ታናሽ ወንድሜ ዲያቆን ነበር ብዬ ያልኩ ቅድም፣ ከዛ ዘመናዊ ትምህርት ተምሮ እዛ ይዞ ይጄ ነበር። መርጌታውኝ የተቀጥሮ የምኖርበት ሀገር እሱ እዚያው ሲቀር እኔ ወደ አዲስ አበባ መጣሁ። እና እዛው በቃ ዝም ብሎ ይጠጣል፣ ይሰክራል፣ ሰው ይደባደባል። በጣም ባለጌ የሆነና እና አንድ ጊዜ በቃ ታስሮ ሲወጣ ጴንጤዎች ያገኙና ሰበኩት። መሰረተ ክርስቶስ ቸርች ያገለግሉ ናቸው እና ሲሰብኩት ወደ ጌታ መጣ። ወደ ጌታ ይመጣና ከዛ ይሄ ልጅ በቁቤ ነው የተማረው። በጣም ጭንቅላት አለው። መጽሐፍ ቅዱሱን በቁቤ ሽምድድ አድርጎ ተማረ፣ አወቀ። እዛው በቃ ወንጌላዊ ምናምን ሆኖ መጨረሻ ላይ ጴንጤ የሆነ የሚባል ስም ሰማው ማለት ነው። እንግዲህ ከቤተሌዊ ከካህናት ዘር ከጳጳሳት ዘር እና አቡነ ቶማስን የምታ ከሆነ እና አቡነ ቶማስ የኛ አጎቶቻችን ናቸው እና እንዳለ ጠቅላላ የፋዘር አባት የድጓ መርጌታ ነው። መርጌታ ገላው ይባላል። ጥያሜ ጊዮርጊስ የሚባል ሀገር ላይ እዚህ እነራስ ኃይሉ ተክለ ሃይማኖት፣ ደንበጫን፣ ንጉሥ ተክለ ሃይማኖት፣ ደብረ ማርቆስን ብቻ የእኛ ቤተሰብ ምዕራብ ጎጃ መንበል፣ ምስራቅ ጎጃም በጣም ይታወቃል፣ እውነት ለመናገር እና በዚህ ሁኔታ ላይ እንግዲህ አንድ ሰው ጴንጤ የሆነ መናፍቅ ሆነ ማለት እንግዲህ ብዙ መጽሐፍቶችም አንድ ሰው ሃይማኖቱን ተቀየረ መናፍቅ ከሆነ ጸረ ማርያም ብለህ ቀጥቅጠ ግደር የሚል ትምህርት አለ። እውነት ለመናገር እኛ በማስረጃ ማቅረብ ስለምንችል ነው። በዚህ ሁኔታ እኔ እንግዲህ መናፍቅ ከሆነ ሲባል ስሰማ በጣም ባለሀብትም ስለነበርኩኝ፣ ሌሎች ንግዶችንም ስለጀመርኩኝ፣ እዚህ ጋር በጥንቆላው የሚገኝ ገንዘብ ስለነበረ ከዛ በኋላ ወንድሜ ከተመለሰ ይመለሳል፣ ካልተመለሰ ገለዋለሁ ብዬ ሽጉጤን ይዤ ሄድኩኝ። ወለጋ ስሄድ፣ ከዛ አንድ ኢንቨስተር ያክስታችን ባላለ አበበ ይባላል፣ እሱ ጋር ነበር ያረፍኩኝ። ከዛ አውቶማቲካሊ እኔም እንደምገድለው ስለሚያውቅ ወንድም መጥቷል ብሎ ይነግረዋል። በዚህ ምክንያት በቃ የቸርች ሰዎችን ይዞ ምሽግ ምናምን ይገባል ማለት ነው። ስፈልገው ስፈልገው ስፈልገው አጣሁት፣ ማግኘት አልቻልኩም። ከዛ በዚያው ዝም ብዬ ከምመለስ አንድ ሁለት ተሳቢ በቆሎ ልጫንና ና ልሂድ ብዬ ሁለት ተሳቢ በቆሎ ጭኜ ወደ አዲስ አበባ ተመለስኩኝ። ከዛ ከስንት ጊዜ በኋላ ይሄ ልጅ ስልጠና ወደ አዲስ አበባ ይላካል ማለት ነው። በመሰረተ ክርስቶስ አምስት ኪሎ አካባቢ የሆነ ስልጠና የሚሰጡበት ቦታ ነበር። መሰረተ ክርስቶሶች እዛ ስልጠና ወስዶ ወንድሜንማ ሳላይ አልሄድም ብሎ፣ እኔ አስኮ ገብርኤል መምህራን ሰፈር ነው የምኖረው። ከዛ እየጠየቀ ይመጣል እየጠየቀ ይመጣል። ከዛ መጣ። በቃ አለቀስኩ ሳገኘው ማለት ነው። ግን ትምህርቱ ምንድን ነው የሚለው መናፍቃን ሰላም ካላችኋቸው ታግዳላችሁ የሚባል ትምህርት አለ። በዛ ቤተክርስቲያን እሑድ እሑድ የሚነገር ሰላም አትበሏቸው የሚባል ነገር አለ ተበኳችሁ ታብዳላችሁ፣ ወይ መናፍቅ ትሆናላችሁ ነው የሚባለው። የድመት ስጋ ያበላሉ የሆነ ምናምን የሚባል ነገር አለ። ያ ያ ነገር ፍራቻ ስላለ በቃ እንደፈለገ ወንድሜ ናፍቆኛል ብዬ ሳምኩት፣ ተቃቀፍን። ከዛ ልክ ከግቢ ወደ ቤት ገባ። ልክ ቤት ገብቶ ቁጭ ሲል ዙሪያውን ሳሎኑ ክሪስማስ ነው የሚመስለው። እዚህ ጋር የተክልያ አለ እዚህ ጋር የአቡይ አለ እዚህ ጋር የገብረ መንፈስ ቅዱስ አለ እዚህ የማርያም አለ በቃ የሌለውን ጠይቀ ከአንድ እስከ ሰላሳ ያሉ ጣወታቶች ብቻ ተሰቅለዋል በክብር ወንድም። እንደዛም ብቻ ሆኖ አደለም እንዳለ መጽሐፍቶቹ፣ ገድላቶች ሁሉ በእጅ አሉ። እነዛም ገድላቶች ከስምንት ሰዓት ጀምሮ እስከ አስራ ሁለት ሰዓት አነበንባለሁ። በቃ ደግማለሁ። ጠዋፌን እጃበራው ሽቱ ይን እያከፈከፍኩ በቃ እንዲሁም በቃ በልቅሶ ነው በእንባ ነው የምደግማቸው። በቃ ከዛ ይሄ ጴንጤ መቼም ከባድ ነው እና የገባው እውነት በጣም ያሳብደዋልና መቋቋም አልቻል እንዴ፣ አለገና እንደገባ እነዚህ የግብፅ ጣዋታቶች ምን ያደርጋሉ አለ ማለት በስመ አብ ወልደ መንፈስ ቅዱስ የግብፅ ጣዋታት ትላለህ? እኔ ከሰባት አመት ጀምሮ ከቆሎ ትምህርት ቤት የንተናዘር የንተናዘር የንተናዘር ስንት ተምሬ አንተ መናፍቁን ዛሬ እነዚህን ቅዱሳን ታካላለ ብዬ ብድግ አድርጌ ብቻ የጅማ ወንበር አጋጣሚ ያገኘው በዛ አልበቃኝ አለ። ሄጄ ሽጉጤን አወጣሁና በሰደፍ በቃ ፍልጥፍልጥፍልጥ ሳደርገው ኬቴ ሁሉ ደንበ ደመ ሆነ። በቃ በእሱ ደም አለ። ከዛ በቃ ያንን የተመረቀበትን ይሄ ሰርተፊኬቱ ምናምን ሰበሰብኩና በሳት አንተ እርኩስ እገልሃለሁ እንዲያም ለመግደል ነበር ሐሳቤ። እግዚአብሔር እንግዲህ ዛሬ ሊሰራብኝ ስለወደደ ነፍስ በእጀ እንዳይጠፋ ጠብቆኝ እንጂ፣ በእውነት ለመግደል ነበር ሐሳቤ። ከዛ ከተወሰነ ደቂቃ በኋላ ወንድሜን ነው ለካ የተነከትኩት አለቀስኩኝ፣ እየተንፈራፈርኩ ከዛ የሮጥኩ ምናምን ተከተልኩት። አስኮ መናኸሪያ ላይ ቅጥቅጦች ከአስኮ መናኸሪያ ወደ ወለጋ ይሄዳሉ። እዛ ውስጥ ገባ ራሱን አስሮ ምናምን ገባና ከዛ ሲሄድ ልክ እንትኑ ሞልቶ ነበር ቅጥቅጡ ሞልቶ ነበር። እና መስኮቱን እንዲህ አድርጎ እንደዚህ እንደዚህ ላይ ማለት ነው። በእውነት ነው የምነግረ ወንድሜ በጣም በቃ ተጸጸጥኩኝ። በጣም ተጸጸጥኩ። ምንድን ነው ወንድም ይህን ያል ዋጋ የከፈለው መመራመር ጀመርኩኝ። ምንድን ነው እያደረገ ያለው ወንድሜ? ከዛ በኋላ በቃ በቃ መታ Discover a new way to enjoy the irresistibly smooth texture of Lindor chocolate.